ጸሎታችንን ልመናችንን ተቀበላ ተልጇ ተወዳዷ ታማልደን ከሰንበት ረዴቱን በረከቱን ያልብን ያሳድርብን ባለስልትን ባለመሳይትን ሁኔታችንን ተቀበላልን ተጠብቅልን ይህ ሀሳባቸውን ሁሉ እግዚአብሔር አምላክ ያሟላልን። በሩቅም በቅርብም ሆነው በሰረታቸው ያሰቡን አትርስን ያሉትን ነው እግዚአብሔር አምላክ ያስብልን፣ አይሳብን በዚህ ቦታ መጥተው የሚለምኑትን፣ የሚማልዱትን፣ የሚማሰኑትን፣ የሚጸልዩትን በበርከ ስራ በገንዘባቸው፣ በእውቀታቸው የሚረዱትን እድሜውንና ጤንነቱን እግዚአብሔር አምላክ ያድልልን። የልባቸውን መሻት መይታችን ትፈጸምልን። ይህ ሀሳባቸውን ሁሉ እግዚአብሔር አምላክ ያሟላልን። ለኢትዮጵያ ለሀገራችን ሰላሙን ይስጥልን። ለህዝባችን ሰላምን፣ ፍቅርን፣ አንድነትን መረጋጋትን እግዚአብሔር አምላክ ያድልን። ጸሎታችንን ልመናችንን እግዚአብሔር አምላክ ይቀበልልን። እዚህ ተንጽዋን ድንግል ማርያም ሙላይት አምላክ ብሬዴ ነወይ ሰለነ ይቀበል ነወይት ማይሰለነ እግዚአብሔር ሰላም ያሳድረን። አምላክ ሰላም ያውልን። ከሰንበት ረዴት በረከት ያውልብን ያሳድርብን። አክብሮ ሰንበትን ፈሪያ መለኮትን በየልቦናችንን ያሳድርብን። ጸሎታችንን ልመናችንን እግዚአብሔር አምላክ ይቀበልልን። አቡነ ዘበሰማያት

አሜን ማለት ይሆንልን ይደረግልን። እኛም እንደ አባቶቻችን አንተን እንድናመሰግን ይሆንልን ይደረግልን። እኛም እንደ አባቶቻችን ከዓለሙ ጠርተህናል። አባቶቻችን ባቆሙበት ቦታ ቆመን አንተን እንድናመሰግን ይሆንልን ይደረግልን ማለት ነው። ብዙ ሰዎች ዛሬ በዓለሙ ቦታ ዓለማዊ ነገር ያሉ በአለሙ ቦታ አለማዊ ነገር ይሰማሉ። የሚያልፈውን አለማዊ ነገር እየሰሙ በአለሙ ይጨንቃሉ። እግዚአብሔር ወዶ እግዚአብሔር መርጦ ከአለሙ ቦታ እናንተ ሸክማችሁ የከበደ ወደ እኔ ኑ እኔ ላሳርፋችሁ ብሎ በድንቅ አጠራሩ ጠርቶ ነፍሳችን እግዚአብሔር እንድታመሰግን ነፍሳችን የእሱን ስም እንድትሰማ የእሱን ምስጋና እንድትሰማ እሱንም እንድታመሰግን ያደረገ ሎለባሌ እግዚአብሔር ነው። ክብር ምስጋና ለእግዚአብሔር ይሁን። ልልብላቸው እግዚአብሔርን አመስግኑ። እንዴው የጠገበች ነፍስ የማር ወለላ ትንቃለች አለ የተራበች እስካልከኝ እሷስ በቆሻሻው ቦታ እሷስ በአጢአቱ ስፍራ ትገኛለች አለ። እንዲህ ነው የእግዚአብሔር ቃል፣ የማር ወለላን ያስንቃል። ዛሬ በእግዚአብሔር ቃል ነፍሳችን ጠግባለች፣ ነፍሳችን ረግታለች። ልልብናቸው እግዚአብሔርን አመስግኑ። ከዚህ በመቀጠል አባቶቻችን በወጣሴ ማርያም ድንግል ማርያምን ይማጸን ልናል። ሰአሊ ለነ ቅድስት መቤቴ፣ እናታችን ድንግል ማርያም ሆይ የልጆ ናቱ ቀይ ልብስ ለብሰው የምታያቸው ክርስቶስን መስበካቸው ነው። አንተ ስለኛ ብለህ መከራ ተቀበል፣ አንተ ስለኛ ብለህ ደምክን አፈሰስ፣ እኛም ለአንተ ብለን ደማችንን እናፈሳለን፣ እኛም ለአንተ ብለን መከራ እንቀበላለን ሲሉ ቀይ ልብስ ለብሰው ተያቸዋላችሁ። መስቀልን በትከሻቸው ተሸክመው ይዘው ተያቸዋላችሁ። ለምንድነው ካላችሁ እግዚአብሔር አንድ ልጅ ቢጠፋበት ከሰው ከመቶው ነገር አንዱ ነገር የሰው ልጅ ቢጠፋበት ወደ ምድር ወርዶ የሰው ልጅ ፈለገው፣ ባገኘው ጊዜ በትከሻው ተሸከመው። ልክ እንደዚህ እኛም አንተ እኛን ተሸከምከ። አንተ እኛን ነፃ አወጣህን። አንተ እኛን ከአሳል ወደ ክብር አወጣህን። አንተ እኛን ከጨለማ ወደ ብርሃን እንድንወጣ አደረከን። ብርሃንን እንድናይ አደረከን። ብርሃን ለብሰን ብርሃን ተጎናፍሰን ከአንተ ፊት እንድንቆም አደረከን። ከጨለማ ቦታ ጠራህን፣ እንዴት አድርገህ በትከሻ ተሸክመ እኛም ታዲያ ያንተን መከራ፣ ያንተን ስቃይ፣ ያንተን እንግልት በተለይ በተለይ በዚህ ወቅት ወደ ግብፅ የተሰደድከውን መሰደድ እናስባለን ሲሉ መስቀላቸውን ተሸክመው አራቱን ማዕዝን እየዞሩ የእሱን የግብፅን ስደት የእናቱን ስቃይ የእናቱን እንግልት እያሰቡ አራቱን ማዕዝን እየዞሩ ይባርካሉ። ክብረ ምስጋና ለእግዚአብሔር ይሁ ይቺ ቤተ ክርስቲያን እንዲህ ነው። ባረባመዷ ታስተምራለች፣ ባለባበሷ ክርስቶስን ትሰብካለች። እለት እለት ሚስጥር አዝለው ምስጢር ለብሰው እግዚአብሔርን የሚያስተምሩ አባቶቻችን የቤተ ክርስቲያኒቱ ልጆች ናቸው። ክብሩ ምስጋና ለእግዚአብሔር ይሁን። ቤተ ክርስቲያን እንዲህ አበዝጥራ አስተምራለች። ለለው ናቸው እግዚአብሔርን አመስግኖ ባኔ ቤተ ክርስቲያን ችንን ጠርቶልናል። ለምን ካላችሁ እንዲያጥቡን እንዲወለ ሆኑን። ለምን ካላችሁ ከፊቱ ቆመው እሱን እንዲማሰሉ እሱን እንዲለምኑ እግዚአብሔር አባቶችን አዘጋጀ። ክብር ምስጋና ለእግዚአብሔር እግዚአብሔር ይሁን። ልንብላችሁ እግዚአብሔርን አመስግኑ። ክብር ምስጋና ለእርሱ ምስጋና ይሁን። ምስጋና ያንሳን። ልንብላችሁ እግዚአብሔርን አመስግኑ። አዎ የሰው የመላይክትን ምስጋና ወይም የመላይክትን ምግብ ተመገበ ኢላል ክብር ዳዊት። ምግቡ ምንድነው ካለን ካለ እግዚአብሔር ነው። ሲዚታ ለነፍስ ካለ እግዚአብሔር የነፍስ ምግባ ምንድነው? ትለይ እንደሆነ የእግዚአብሔር ቃል ነው አለ። መላእክት ምግባቸው ምስጋና ነው። መላእክት እረፍታቸው ምስጋና ነው። እለት እለት እግዚአብሔርን እያመሰገኑ እሱን እየተመገቡ ይኖራሉ። ልክ የሰው ልጅም በነፍሱ ረቂቅ እንደመሆኑ ረቂቅ የሆነውን የእግዚአብሔርን ቃል እያመሰገነ እግዚአብሔርን እየጠራ በስሙ እየተመካ በቤቱ እየተመላለሰ እለት እለት የእሱን ስም እየጠራ የሚኖር አበው ከአይናት አባቶቻችን ናቸው። ክብሩ ምስጋና ለእግዚአብሔር ይሁን ለለብላቸው እግዚአብሔር ስምት ውክር ለስልንስ ቅዱስ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። ማለነበረ አ ለነበረ ዓለ ነበረ ለመንፈስ ቅዱስ በአንድነቱ በሦስትነቱ ለሚሰለስ ለሚመሰገን ለስላሴ ክብርና ምስጋና አምልኮትና አዳሴ ይገባል እያሉ አባቶቻችን እግዚአብሔርን እያመሰገኑ ይገኛሉ። ልሎናቸው እግዚአብሔርን አመስግኑ በዚህ ቦታ ተቤቱ አባቶችን ተከትሎ እንደ አባቶች እግዚአብሔርን ማመስገን መመረጥ፣ መጠራት ነውና ክብር ምስጋና አለ። አንተ ሰአንተ ከመዋለ ትገኝ ዘያል ለግስማ አንተ ለዓለም ጥየሉ አንተማ መቸመሽ የምትኖርነ ዘመናቶ ከመፈጠሯቸው በፊት አንተ ነበር። ሰማይና ምድር ከመዘርጋታቸው በፊት አንተ ነበር። አዳምም ከመፈጠሩ በፊት አንተ ነበር። ላንተማ ምስጋና ይገባል። ክብርና ወዳሴ ላንተ ይሁን። አምልኮትና ወዳሴ ላንተ ይሆን። በላይ ያለ አምላክ የሚያመሰግኑ አንተን ነው በዚህ በምድር ደግሞ የሰው ልጆች የሚያመሰግኑ አንተን ነው። ከሁለቱ ስነ ፍጥረት አእምሮና ልቦ ያላቸው እንዲያመሰግኑ ስሙን እንዲጠሩ ክብሩን እንዲወርሱ የተፈጠሩ የተመረጡ በላይ የባህርያን መላእክት፣ በታች ደግሞ የሰው ልጆች ናቸው። በላይ መላእክት የሚያመሰግኑትን፣ በዚህ በምድር ደግሞ የሰው ልጆች እያመሰገኑት ይገኛሉ። ክብሩ ምስጋና ለእግዚአብሔር ይሁን።